ከወራት በፊት በሀገሪቱ አንዳንድ አካባቢዎች በተፈጠረው ሁከት በመሳተፋቸው በስድስት የማሰልጠኛ ማዕከላት የተሃድሶ ስልጠና ሲሰጣቸው የነበሩ የህብረተሰብ ክፍሎች የተሃድሶ ስልጠናቸውን አጠናቀው ወደ ህብረተሰቡ እንዲቀላቀሉ ተደርጓል። ም ደሳለኝም ህገ መንግስታዊ ስርዓቱን አክብረው በመንግስትና በህብረተሰቡ የሚያዩቸው የመገምገም መብታቸው መቼም ቢሆን የማይሸራረፍ መሆኑን ገልጸዋል። መቼም ቢሆን ነገ ወደ ቤታችሁም ስትመለሱ ጥያቄ አይኖራችሁም ማለት አይደለም። ጥያቄ ይኖራችኋል። ከመንግስትም ሆነ ከመንግስት አመራሮች ጋር በሀሳብ ላትስማሙ ትችላላችሁ። ይሄ መብታችሁ ነው። ይሄን መብታችሁን ማንም ሊከለክላችሁ አይችልም። ህገ መንግስቱ ያጎናጸፈላችሁ መብት ነው። ስለዚህ ነገም ቢሆን ጥያቄ ካላችሁ ጥያቄያችሁን በሰላማዊ መንገድና በሰለጠነ መንገድ በህገ መንግስታዊ መሰረት ማቅረብ መብታችሁ ነው። ጠቅላይ ሚኒስትሩ መንግስትም የህብረተሰቡን ጥያቄ ለመመለስ በጥልቅ ተሀድሶ ላይ መሆኑን ስልጠናቸውን አጠናቀው ለተለቀቁ አካላት ተናግረዋል። የእናንተን ስህተት እናንተ ተናግራቸዋል። ዛሬ ለመናገር የምፈልገው የመንግስትን ስህተት ነው። የመንግስት ስህተት የመንግስት ስህተት በየደረጃው ያለ አመራር እናንተን አቅርቦ ማወያየት፣ ድምጻችሁን መስማት፣ እነዚህን ነገሮች በማድረግ ዙሪያ ጉድለቱ አለብን። የተለያዩ የህብረተሰብ ክፍሎች በተለይም ወጣቶችን አቅርበን ማወያየት አለብን። ችግራቸውን ማዳመጥ አለብን። ከዛም አልፎ መፍትሄ መስጠት አለብን የሚል ግምገማ አካሂደናል። ወደ ማሰልጠኛ ከገቡት ዜጎች 1018 የሚሆኑት በይርጋለም የማሰልጠኛ ማዕከል የቆዩ ናቸው። በማሰልጠኛው የተገኙት የደቡብ ብሔር ብሔረሰቦችና ህዝቦች ክልል ርዕሰ መስተዳድር አቶ ደሴ ዳልኬ ለሰልጣኞቹ መልእክት አስተላልፈዋል። ወጣቱ የሰላም ዘብ ነው እንጂ የሁከት የጥፋት መሳሪያ አይደለም። ስለዚህ የጠፋባቸው ሰዎች ልባቸው ቆስሏል፣ አዝነዋል ስለዚህ የእነዚህ ልብ ሊጠገን የሚችለው በታድሰው አልፋችሁ በሰለጠናችሁና በወሰዳችሁ ትምህርት መሰረት ህዝቡን ይቅርታ ጠይቃችሁ መካስ ስችሉ። ተራሚዎቹም ከጠፋታቸው ከጥፋታቸው መማራቸውንና ባገኙት ስልጠና ህብረተሰቡን እንደሚክሱ ገልጸዋል። ወደዎችን በመቀበል ሰምተን ይህ ሁሉ ማድረጋችን በጣም አጠያፊ ነው። ይቅር በለን መንግስቱም፣ ይቅር በለን ሁላችሁም ይቅር መጥፎ ድርጊት ነው፣ የሚያስጠላ ነው። እሱን ደግሞ ዛሬ ሆን እዚህ ተምረን አስበን ያንን ማሰብ የለብንም። በተመሳሳይ በኦሮሚያ ክልል አላጌ ማሰልጠኛ በመግባት የታደሱ ስልጠናቸውን ያጠናቀቁትም 1930 ታራሚዎችም ጭምር ከስልጠናው ብዙ ትምህርት ማግኘታቸውን አስታውቀዋል። ያው ትምህርት በዩኒቨርሲቲ ደረጃ የሚሰጥ ብቻ ሳይሆን እዚህ ከመጣው በጣም ትልቅ ነገር ተመር ያለው መንግስት ያመጣልን ያው ስድስት ሙጂ ከዛም ባለፈ ግን ከህብረተሰቡ ጋር ያለን ከተለያየ ቦታ ስለመጣን ከህብረተሰቡ ጋር ያለን ጥሩ ግንኙነትና ያን ነገር ተምር ያለው ለሰው ያለኝ ፍቅር። ከዛ ባለፈ ምንድነው እሱ ከስድስቱ ሙጅል ላይ ለምሳሌ መጀመሪያው አይደገምም የሚል ነገር ነው፣ አይደገምም ማለት ነው። ቀጥሎ ያለው ምንድ ነው እሱ የኢትዮጵያ አንዳንድ ታሪኮች ኢትዮጵያ በምን አይነት ነገር ውስጥ አልፋ እዚህ እንደደረሰች የሚያሳይ ሙጅል ነው። በሶስተኛ ደረጃ ምንድነው እሱ የህገ መንግስቱን ነገር ተምረናል። በሶስተኛው ደረጃ ላይ የአራተኛው ምንድ ነው የኢትዮጵያ ህዳሴ፣ ወደፊት ኢትዮጵያ በምን አይነት መልኩ ነው ሚሄድ ያለባት የሚለውን ለህዳሴው ደግሞ ወጣቶች የጀርባ አጥንት ስለሆኑ ይህን ነገር አስተምሮኛል። አራተኛ ላይ ምንድ ነው እሱ የወጣቶች ሚና በኢትዮጵያ እድገት ውስጥ የሚል ነገር ነው የተማርኩት፣ እና ትልቅ ነገር ነው የተማርኩት ለማለት ፈልጌ ነው። በማቆያ ማዕከላቱ የነበሩ እነዚህ የህብረተሰብ ክፍሎች ለዘላቂ ሰላም የድርሻቸውን ለመወጣት ቃል ገብተዋል።